ከሆራ ፊንፊኔ ማግስት በቢሾፍቱ የሆራ አርሰዴ ኢሬቻ በዓል ባህላዊ ሴቱን በጠበቀ መልኩ በርካታ ታዳሚዎች በተገኙበት ከሌሊት ጀምሮ በተለያዩ ስነ ስርዓቶች ተከብሯል። የባሉት ተሳታፊዎች ውብና ማራኪ በሆኑ ባህላዊ አልባሳት አሸብርቀው ባህላዊ ጭፈራዎችንና ልዩ ልዩ ዜማዎችን በማዜም ወደ ሆራ አርሰዴ በማቅናት ነው በዓሉን ያከበሩት። የዘንድሮው የኢሬቻ በዓል ተፈጥሮ የሰጠንን ውሃ በመጠቀም በአንድነት ተረባርበን የሕዳሴ ግድብን አጠናቀን ባስመረቅንበት ማግስት መሆኑ ልዩ ያደርገዋል ሲሉ ለፋናሚ ን ኮርፖሬሽን ሀሳባቸውን ያጋሩ ተሳታፊዎች ነግረውናል። የዘንድሮ የኢሬቻ በዓል በጣም ልጅት ለየት ያለ ነው። ለምንድንነው ስ ለየት የሚያደርገው? አንደኛ የሕዳሴ ግድባችን ተጠናቆ ለእንትን ለሕዝብ ይፋ መሆኑ ለእድገታችን አንድ ምዕራፍ ነው ብዬ ነው የምንገምተው። የሕዳሴ ግድብም በታሪክ ነው እኛ ትምህርት ቤት እያለን ነው ይገደባ ላይ ይገደም ሲባል፣ አሁን ግን ድርብ ደስታ ነው የፈጠረብን ያኛው ታሪክ በዚህ ታሪክ ደግሞ በዚህ አመት በ2018 ሁለት ድርብ ታሪክ እየተመጣ እየተፈጠረ ስለሆነ መንግስትም የያዘው አቋም በዚህ ቢቀጥል እና ምርጥ ነው። በጣም ህዝቡ ደስተኛ ስሜት እየተሰማ ነው። የህዳሴን ደስታ እያጣጣም የሬቻ ስለመጣ በጣም ደስተኛ ነን። የህዳሴውም የሬቻውም የዘመን መለጫው መለወጫውም ተከታትሎ መጥቶ አስደሳች የኢትዮጵያ ትልቅ ዜና ሆኖ እኛ ሁሉ ተደስተን ያየ ነው እና በዚህ አይነት ትርጉም የሰጠነው ባህላችን ሆነ እና ህዳሴ ግድቡም እልቅ ትልቁ ንብረት ትልቁ የኢትዮጵያ የጋራ ሀብት ከመሬት ጀምሮ እስከ ሰማይና ፀሐይ ብርሃን ድረስ የኢትዮጵያ ዋና አንጡራ ሀብት ነው የተገኘው እሱ ነው። በኢትዮጵያ የተጀመሩ ታላላቅና ዘመን ተሻጋሪ ስራዎችን እውን ማድረግ የሚቻለው ህዝብ በአንድነትና በህብረት ሲነሳ እንደሆነ ከህዳሴ ግድብ ተምረናል። እናም በቀጣይ ለመስራት በእቅድ የተያዙ ታላላቅ የልማት ስራዎችን በጥራትና በፍጥነት ሰርተው ለህዝብ ጥቅም እንዲውሉ መረባረብ እንደሚገባም ነው የበዓሉ ተሳታፊዎች የተናገሩት። የተለያየ የብሔር ብሔረሰብ የአልባሳት አይነትና የቋንቋ አይነት፣ የጭፈራ አይነት አሳይቶ ነበረ ታይቶ ነበረ። ይህ እንግዲህ ምንን ይፈጥራል? አንድነት አንድነትን ስለሚፈጥር ለወደፊት ደስ የሚል አሪያ ደስ የሚል ሁኔታ ስለሆነ ከኛ ኋላ የሚወለዱ ትውልዶች ከኛ ያለውን ታሪክ ተቀብሎ ለወደፊት አገራችን ተቃቅፎ ወይም ተሳስቦ አብሮ እንዲኖር ምኞቴ ነው። የኢትዮጵያ ህዝብ ሴትና ወንድ ሆኖ ትንሽና ትልቅ ሆኖ ከተማሪ እስከ አስተማሪ የፈጠረው ግድብ ነው። ያ ግድብም አንድነት ስላለ ነው ይህንን መልክ ያሳየውና ዛሬ ያስደሳቸው ነው። ሁላችንም ሰላማችን ጠብቀን አገራችንን መጠበቅ መቻል አለብን። ኃላፊነታችንን መውጣት መቻል አለብን ማለት ነው። ብዙ ትልቅ አገራዊ አላፊነትም ስላለብን እንደ ዜጋ ይህንን ተባብረን ሁሉም ነገር ማድረግ መቻል አለብን ነው የሚላቸው። ኢሬቻ የኦሮሞ ሕዝብ ላለፈው ሁሉ ፈጣሪውን የሚያመሰግንበት ብቻ ሳይሆን ለወደፊቱም ብሩህ ተስፋን የሚሰንቅበት በዓል ነውና የሆራር ሰዴ የኢሬቻ በዓል ተሳታፊዎችም አዲሱ ዓመት ኢትዮጵያ በእድገትና ከፍታ የምትታይበት እንዲሆን ምኞታቸውን ገልጸዋል።